ዛሬ ካጠግብ ያለሁ ሰው እንዲህ ላይ ተመኝተሻል። ፍቅሬ እንደማይጠና ተናግረሻል። ብዙ ነገር መጥፎ ነገር ተመኝተሽልኛል ማለት ነው። ግን አትተንብ። ሰው መተንበያችን፣ ማለት ሰው አንቺ መተንበያችን፣ ሰው መተንበያ አይችልም። ምክንያቱም ኦልሬዲ የኔ ህይወት እግዚአብሔር ፊት ተጽፏል፣ በእግዚአብሔር ቃል ተጽፏል። እሱ የተጻፈልኝን ነው የምኖረው። አንቺ ለኔ ወይም ለህዝብ ታያላችሁ፣ ሳምሪ እንደዚህ እንደዚህ ትሆናለች፣ ሳምሪ እንደዚህ እንደዚህ ታደርጋለች። ምንም ማለት አይጠበቅም። ምክንያቱም ጊዜ ነው የሚያሳየን። ሁላችንም እኮ የምንኖርትያውያቆይስን ምክንያት ተኝእግሞ ልሽ ጭማይማን ጥሩ ደረጃ ላይ እንደሆነ ያሳይሻል። አጠቃላይ ሰው ልጅ ገንዘብ አይገዛውም፣ ገንዘብ አያሳድገውም፣ ገንዘብ አያስኖረውም። ሁሉን ነገር የሚያስኖረው ፍቅር ነው። ሌላው ደግሞ መናገር የምፈልገው ነገር ማለት ነው፣ ሳምሪናት እንንዚህ ያለችው ሳምሪናት እንንዚህ ያለችኝ ሳምሪናት ለፖለቲካ ሰፖርት ያረገችኝ። ሲጀመር አንቺ በኔ ፊት እኮ ምንም ነገር ብሳ ፍታ አላወራም እንደምትይ ተቀልሻኝ። እኔ ቢገባሽ ከአንቺ ጋር ቪዲዮ የምሰራው ከአንቺ ጋር ሁሉ ቦታ መሆነው ማለት ነው እናቴ አለም በጠቅላላ ተገላብጦ ከሷ ጋር ቢጠላት እኔ ግን ከእናቴ ጋር ነኝ፣ የሚለውን ፍቅር ለማሳየት ነበር ከአንቺ ጋር ቪዲዮ የሰራሁት። ማለት ካንቺ ጋር ቪዲዮ ቁጭ ብለው አብሬሽ፣ ግን አንቺ ፍቅር ስለማይገባሽ ምናልሽ። ሰፖርት የምታደርገኝ እሷ ናት ወይ እኔ ነኝ እንዴ? አገር አገር አፋጃች እኔ ነኝ እንዴ? ከሌን ከሌ ጋር አጋጭ ያልኩሽ ደሞ ነገ ደሞ መተሽ ሳምሪናት የሁሉንም ቪዲዮ ሀሳብ ያመጣችልኝ እንዳት አደራ አደራ፣ ራስሽ በጣም ብዙ ወሮሽ ቁጥር ራስሽን እያስገመትሽ ነው። እና በአጭሩ በአጭሩ ታሪክ ማለት ይሄ ነው። የራስሽን ህይወት እያወጣሽ ነው። ስላንቺ እንደነገርኩሽ ምንም ነገር አለለም። ስላንቺ ምን ደፍረሽ ማትናገሪው ለዛ አይመስልኛል ግን ያውቋል ነው። ስላንቺ ደግሞ የሚያውቁሽ ሰው ይናገራሉ። ለዛ ቀን ደግሞ ያደርስሽ። ስላንቺ ደግሞ ብዙ የሚያውቁሽ ሰው አሉ። የ30 ቀበሌዎች የጎጃም በረንዳ ሰዎች እንዳልኩሽ በጣም ነው የሚያውቁት እና ብዙ ታሪክ ከዚህ በኋላም ብዙ ታሪክ እንደሚመጣ አውቃለሁ። ብዙ ታሪክ እንደምታወሪ አውቃለሁ። ግን የውሸት ታሪክ ስለሆነ እኔ ጊዜ አልሰጥሽም። ሲጀመርም አላይሽም እንዳልኩሽ እራስሽን እኔ እህት ስትመጪው እንጂ አንቺ እህት ውስጥም አልመጣውም ማለት ነው። እና ሰላሙን ያወረድልሽ፣ በቃ ፍቅሩን ያብዛልሽ ብቻ ፍቅር ሲሰጥሽ ነው ዋናው ነገር፣ ሁሉ ነገር የሚገባሽ ሲቀጥል ደግሞ ማለት ነው። አይደለም የገዛ ፋሚሊ ልረዳ ይቅርና እግዚአብሔር እስክረዳ ደርስ እንዳ ለመርዳትም አቅሙ ይስጠኝ ግን አይደለም የገዛ ፋሚሊ የሚቀርና ነው ኢትዮጵያ እንደ የተቸገሩትን ብረዳ ለኔ እኮ መባረክ ነው። ተቀልሻ አንቺ ግን ዛሬ መርዳትን እንደ ሀጢያት እንደ በደል እየቆጣሽ ነው እየተናገርሽ ያለሽ ማለት ነው። በጣም ለዘጉብሽ ማርያምን ነው የምልሽ። በጣም እንደዚህ ማሰብ ይሄን ያህል ማሰብ ማክቻ እናት፣ ሲጀመር የእናትነት ትርጉሙን አታውቂም። ስለ እናት ነኝ ከማለት የእናትነቱን ትርጉም አታውቂም። ይሄን ነው ባጭሩ የምልሽ ማለት ምክንያቱም እናት እናት ብትሆኝ ሲጀመር እንደዚህ እንደዚህ አትሆኝም ነበር። እንደዚህ በጣም ብዙ አይነት ስለ ለልጅሽ መጥፎ አትመኙ ነበር በአጠቃላይ ማለት ነው። የልጅሽን ላይፍ ለማበላሸት ብዙ አትራመጂም ነበረ። ዘራ አላስቆጠርኳ ላልሹ ማለት ነው ባሏ ኦሮሞ እንዲሆን ነው የምፈልገው ላልሹ። በሌላ ቪዲዮ ላይ ደግሞ ስትመለከቱት ደግሞ አባቷ አማራ ነው ብላለች። የገዛ ልጅሽ የአማራ ልጅ ከሆነች እንዴት ነው ባሏ ኦሮሞ እንዲሆን የምትመኘው? እኔ ባሌ ኩሩ ኢትዮጵያ ባሌ ተላችሁ የወደፊት ባሌ እሷ ዛሬ ነገ ይለያታል ምናምን ነገር ላላችሁ ማለት ነው እንደፈ ማለት እንደፈለግሽ ማለት ትችያለሽ፣ ግን አንድ ነገር ልንገርሽ። ነገ ቢለየኝ እኔ እንላንቻ አላለቅስ። ነገ ቢለየኝ ወንድ ልጅ በደለኝ ብዬ የማለቅስበት ምንም ምክንያት የለኝም። ምክንያቱም ህይወቴ እኔ እንደምመኘው ሳይሆን እግዚአብሔር እንደሚመኝልኝ፣ እግዚአብሔር እንደሚፈቅደው እንዲሆን ስለምፈልግ ነገ ይሄ ሰው ቢለየኝ እግዚአብሔርን የማመሰግንበት ቀን ነው የሚሆነው። ለምን ነው ታውቂያለሽ? በሱና እኔ ከማስበው ይልቅ እሱ ነው የሚያስብልኝ እኔ ይጠቅመኛል ብዬ ከምመኘው ነገር ይልቅ እሱ ነው የሚጠቅመኝን የሚያውቅልኝ እና ዛሬ ፋኒ በሄድ ወይም ተጣልተን ተጣልፈን ብንለያይ መድኃኒዓለም ምንን እግዚአብሔርን ቆሜ የማመሰግንበት ሰዓት ነው ምክንያቱም እግዚአብሔር ወይ ለእኔ ለማይጠቅመኝ ነገር ካጠገቤ ስራራ ክሊ አመሰግነሃለሁ ለነገር ለአንተ ላዘጋጀህልኝ ምርጥ ነገር ደግሞ ይባስ በቃ ይባስ ለዛ ነገር እንድጓጓ እንድጠብቀው እንዳገኘው ፊሊንጉን ስለሰጠኝ ስላሳደርክብኝ ስላሳየኝ አመሰግናለሁ እንጂ የምለው ው- ወንድ ልጅ ወደለኝ ምናን ነገር ብዬ አላለክስም። እና እናት እናት እናት እናት እናት እናት ምን ብትሆን እናት እናት አትበሉ። የእናቱም ክፉ አለና ማለት ነው። ስለ እናት ብዙ ያወራል። ስለ አባት ግን የሚያወራው አንድ ሰው የለም። እኔ ግን ስለ አባት ያወራለሁ። ምክንያቱም አባቴ ፍቅር ሰው ነው። አባቴ ማለት ፍቅርን ያስተማረኝ ሰው ነው። አባቴ ማለት ዘረን ያስቆጠረኝ ሰው ፍቅርን ኢቨን እንኳን ስለ አንቺ ወታሪክ ያነገረኝ ሰው ነው አባቴ ማለት ነው፣ ያ ሁሉ መስዋዕትነት ያልተናገረ ሰው ነው አባቴ። ምክንያቱም እንደነገርኩሽ ከሆነ መስዋዕትነት የከፈለ ሰው ብዙ አይናገርም፣ በይሻለ። ምክንያቱም ብዙ በተናገርሽ ቁጥር ያ የከፈልሽው መስዋዕትነት እንደሚጸጽትሽ እያወቅሽ ከልብሽ እንዳልሆነ እየተናገርሽ ነው። ገባሽ? ግን አባቴም በአጠቃላይ ለእኔ እንደነገርኩ ከሆነ የግማሹ አካሌ አባቴ ነው፣ ግማሹ አካሌ ደግሞ እኔ ነኝ። እና ስለ አባቴ አታውሪ፣ ስለ አባቴ ፋሚሊም ደግሞ አታውሪ አይገርምሽ፣ አብሶስ ለአባቴ ናት አትተውል። ምክንያቱም የኔና አንቺ መንገድ እንድንገናኝ እንዲሰካ ያደረገችው የአባቴ ናት ስለሆነች ማለት ነው። ባይገርምሽ ደግሞ ሽማግሌ የምልከውም የአባቴ ቤት ነው፣ የምዳራውም በአባቴ ቤት ነው። ለዛ ደግሞ እድሜ ይስጥሽ። ሌላ ምንም የምመኝልሽ ነገር የለም፣ ፍቅሩን ያድልሽ። እኔ ለአንቺ የምወቅሰውም ነገር የለም፣ የምሳደበውም ስድብም የለም። አልተሳደብኩምም ደግሞ ይህንን ደግሞ ስድብ ነው በ